አርዕስተ ዜና። የጤና ሚኒስቴር በኤምፖክስ በሽታ የተያዙ ታማሚዎች ቁጥር 18 መድረሱን አረጋገጠ። ጤና ሚኒስቴር ለኤምፖክስ እስከ ሰኔ 4 ቀን 2017 ዓ.ም ድረስ 102 ለሚሆኑ የላቦራቶሪ ምርመራዎች ማድረጉን አስታውቋል። በዝርዝር ትሰሙታላችሁ። የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት የነበሩት ሰው የምርጫ ቦርድ ምክትል ሰብሳቢ ሆነው ተሾሙ። አቶ ተስፋዬ ንዋይ የምርጫ ቦርድ ምክትል ሰብሳቢነት፣ አቶ ተክሊት ይምሰል እና ወይዘሮ ነሲም አሊ በቦርዱ አመራር አባልነት ተሾመዋል። ብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት የአመራር ቦርድ አባላት ተሹመውለታል። በቆይታችን ይዘነዋል። የተባበሩት መንግስታት የስደተኞች ድርጅት ኢትዮጵያ ውስጥ ከሁለት ሚሊዮን ሁለት መቶ ሰባ ሁለት ሺህ በላይ የሀገር ውስጥ ተፈናቃዮች እንደሚገኙ አስታውቋል። በዓለም አቀፍ ደረጃ ከ አንድ መቶ ሀያ ሶስት ሚሊዮን በላይ ሰዎች ከፍላጎታቸው ውጭ በሆነ መንገድ ከመኖሪያ ቀያቸው መውጣታቸውን የገለጸው ድርጅቱ ሰባ ሶስት ነጥብ አምስት ሚሊዮን የሚሆኑ የሀገር ውስጥ ተፈናቃዮች መሆናቸውን አስታውቋል። ውድ የሀገሬ ቴሌቪዥን ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ትሰማላችሁ። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። ጤና ሚኒስቴር ለኤምፖክስ እስከ ሰኔ 4 ቀን 2017 ዓ.ም ምረት ድረስ 102 ለሚሆኑ የላብራቶሪ ምርመራዎች የተደረገ ሲሆን በበሽታው የተያዙ ታማሚዎች ቁጥር 18 መድረሱ ሲረጋገጥ በበሽታው ከተያዙት ታማሚዎች መካከል የአንድ ወር ህጻን ህይወት ማለፉ ተገልጿል። እስካሁን በበሽታው ከተያዙት 18 ሰዎች አምስቱ ሙሉ በሙሉ ማገገም መቻላቸውን ገልጿል። በሀገራችንም በሽታውን ለመከላከልና አስፈላጊውን ምላሽ ለመስጠት ቅድመ ዝግጅት ሲደረግ የቆየ ሲሆን የመጀመሪያው የኤምፖክስ ታማሚ ግንቦት 16 ቀን 2017 ዓ.ም በኦሮሚያ ክልል ሞያ ያሌ ከተማ መገኘቱን አስታውሷል። የበሽታው ምልክቶች እንደ ከፍተኛ ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ የጢዎች ማበጥ፣ ለመተንፈስ መቸገርና የቆዳ ላይ ሽፍታ በመሆናቸው ምልክቶች ሲታዩ ወዲያውኑ ራስን ከሌሎች ሰዎች መለየትና ወደ ጤና ተቋም በመሄድ የህክምና እርዳታ ማግኘት የበሽታው ምልክቶች የታየበት ሰው ካጋጠመ ማስክ ማድረግ ወይም ርቀትን መጠበቅና ወደ ጤና ተቋም ቶሎ እንዲሄዱ ማገዝ እንደሚገባ ገልጿል። በበሽታው ከተያዘ ሰው ጋር ንክኪ ከተፈጠረ እጅን በአግባቡ መታጠብ፣ ከታመመ ሰው ጋር ቁሶችና ለመጋራት ከበሽታው የሚያወጣው ታማሚዎች ወይም ከሰውነት ቁስል ፈሳሽ ጋር የተነካኩ ቦታዎች፣ ቁሶችን በአግባቡ ማጽዳት። ከዚህ በተጨማሪም የውጭ ሀገር የጉዞ ታሪክ ያለውና ከላይ የተጠቀሱት ምልክቶች የሚያሳይ ማንኛውንም ሰው በሚመለከቱበት ጊዜ በአቅራቢያው በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ8335ና 952 ነጻ የስልክ መስመሮች ጥቆማ እንዲሰጡ አሳስቧል። የተባበሩት መንግስታት የስደተኞች ድርጅት የፈረንጆቹን 2024 አስመልክቶ ይፋ ባደረገው ሪፖርት ኢትዮጵያ ውስጥ ከ2 ሚሊዮን 272000 በላይ የሀገር ውስጥ ተፈናቃዮች እንደሚገኙ አስታውቋል። በዓለም አቀፍ ደረጃ ከ123 ሚሊዮን በላይ ሰዎች ከፍላጎቶች በሆነ መንገድ ከመኖሪያ ቀያቸው መውጣታቸውን የገለጸው ድርጅቱ 73.5 ሚሊዮን የሚሆኑት የሀገር ውስጥ ተፈናቃዮች መሆናቸውን አስታውቋል። 14.3 ሚሊዮን የሚደርሱ ሰዎች የተፈናቀሉባት ሱዳን ቀዳሚያዊ ተፈናቃይ ቁጥር ያስመዘገበችው ሀገር ስትሆን ሶሪያ፣ አፍጋኒስታን እና ዩክሬን ተከታዩን ደረጃ ይዘዋል ሀገራት በዓለም አቀፍ ደረጃ ከተፈናቀሉ ሰዎች መካከል ሲሶውን የሚሸፍኑ መሆናቸውን ሪፖርቱ አመላክቷል። በዓመቱ 8 ነጥብ 2 ሚሊዮን ሰዎች ወደ ቀያቸው መመለሳቸው የተነገረ ሲሆን ተመላሾቹ ካስመዘገቡ ስምንት ሀገራት መካከል ኢትዮጵያ አንዷ ሆናለች። በዚህም የተመላሾች ቁጥር ከ2 ነጥብ 4 ሚሊዮን በላይ መሆኑን ነው ድርጅቱ በሪፖርቱ የገለጸው። አቶ ተስፋዬ ንዋይ የምርጫ ቦርድ ምክትል ሰብሳቢነት አቶ ተክሊት ይምሰልና ወይዘሮ ነሲማሊ በቦርዱ አመራር አባልነት ተሾሙ። ብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት የአመራር ቦርድ አባላት ተሾመውለታል። የቦርዱ ምክትል ሰብሳቢ ሆነው የተሾሙት የፌዴራል መጀመሪያ ፍርድ ቤት ምክትል ፕሬዝዳንት ሆነው እያገለገሉ የነበሩት አቶ ተስፋዬ ንዋይ ናቸው። በቦርዱ የአመራር አባልነት የተሾሙት አቶ ተክሊት ይምሰልና ወይዘሮ ነሲማሊ ናቸው። አቶ ተክሊት የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው ያገለገሉ ሲሆን ወይዘሮ ነሲም ባህረሪ ክልል ከፍተኛ ፍርድ ቤት ዳኛ እንደነበሩ ተገልጿል። የ3ቱ ሹመት የቦርድ አባላት በዛሬው የህዝብ ተወካዮች ምክር ቤት ስብሰባ ላይ በአብላጫ ድምጽ በሁለት ድምጸ ተአቅቦ ጸድቋል። የምክር ቤት አባላት የቦርድ አመራሮቹ ቀጣዩን ምርጫ አስቸኳይ ለማድረግ ትልቅ ስራዎች የሚጠበቁባቸው መሆኑንም ጠቁመዋል። የትምህርት ሚኒስቴር በክረምት የመምህራን ስልጠና መርሃ ግብር ትምህርታቸውን ሲከታተሉ ለነበሩ 5521 መምህራን የመውጫ ፈተና እንደሚሰጥ አስታውቋል። የሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጄና እንደገለጹት ለመምህራን የከፍተኛ ትምህርት መውጫ ፈተና ማክሰኞ ሰኔ 10 ቀን 2017 ዓ.ም. ተምረት ይሰጣል። በመውጫ ፈተናው ትምህርታቸውን በተለያዩ የመንግስት ከፍተኛ ትምህርት ተቋማት ሲከታተሉ የነበሩ መምህራን በዩኒቨርሲቲዎች ውስጥ በተዘጋጁ 35 የፈተና ማዕከላት እንደሚሰጥም ጨምረው ገልጸዋል። መምህራኑ የመውጫ ፈተናውን የሚወስዱት ስልጠና በ ያልተከታተሉባቸው 24 የትምህርት ፕሮግራሞች እንደሆነ የተገለጸ ሲሆን ተፈታኞች ወደ ፈተና ማዕከላቱ ሲመጡ ሀገር አቀፍ ብሔራዊ መታወቂያ ወይም ፋይዳ መያዝ እና በትምህርት ሚኒስቴር የተዘጋጀውን የፈተና ፕሮቶኮል ማክበር እንደሚገባቸው የሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባሚ ጄና ገልጸዋል። ረቂቅ የትምህርትና ስልጠና ማዕከል የእድገትና የባህሪ እክል ወይም ኦቲዝም ችግር ያጋጠማቸውን ህጻናት ተቀብሎ እያሰለጠነ መሆኑን ገለጸ። የስልጠና ማዕከሉ ከሁለት እስከ ስድስት ዓመት ዕድሜ ላይ የሚገኙ የእድገትና የባህሪ እክል የገጠማቸውን ህጻናትን ተቀብሎ ስልጠና እየሰጠ መሆኑን አስታውቋል። ከተቋቋመ አምስት ዓመት ያስቆጠረው ማዕከሉ አራት መቶ የሚደርሱ ህጻናትን ይዞ አገልግሎቱን እየሰጠ መሆኑን ተናግሯል። የተቋሙ መስራች ወይዘሮ ፍሬህይወት ይጨነቁ ማዕከሉ የንግግር ወጌሻ፣ መሠረታዊ ንጽህና ክህሎት ስልጠና፣ የአመጋገብ ክህሎት ስልጠና፣ የአካል ጥንካሬ ስልጠና እንዲሁም እንዲሁም የትኩረትና ማስተዋል ክህሎት ስልጠናዎች እየሰጡ እንደሚገኝ አንስተዋል። ማዕከሉ የቅድመ አንደኛ ትምህርት አብሮ እየሰጠ መሆኑን ያነሱት ወይዘሮ ፍሬወት የእድገትና ባህሪ እክል ችግር ያጋጠማቸውን ህጻናት ተቀብሎ ስልጠና እንደሚሰጥም አንስተዋል። ረቂቅ የትምህርትና ስልጠና ማዕከል በመናኸሪያ 991 ኤፍኤም የራዲዮ ጣቢያ ላይ የጸደይ ፕሮግራም አዘጋጅ የሆነችውን እስከ ዳር አሰፋን የብራንድ አምባሳደር አድርጎ ሾሟል። እስከ ዳር አሰፋ ለአምባሳደርነት የተመረጠችበት ዋነኛ ምክንያት በሴቶችና ህጻናት ጉዳይ ላይ ያላትን ትጋትና ሰፊ አስተዋጽኦ እንደሆነ ተገልጿል። ሁለት ሶስተኛው የህፃናት ብዝበዛ የሚገኘው ከሰሀራ በታች ባሉ የአፍሪካ ሀገራት ነው ሲል የዓለም የስራ ድርጅት አስታወቀ። የተባበሩት መንግስታት የህፃናት አድን ድርጅት ዩኒሴፍ እና የዓለም የስራ ድርጅት በጋራ ያወጡት ሪፖርት ባለፈው የፈረንጆች 2024 ዓመት በዓለም አቀፍ ደረጃ 138 ሚሊየን ህፃናት ያለእድሜያቸው በጉልበት ብዝበዛ ውስጥ እንደሚገኙ አሳይቷል። ከዚህ ውስጥ ሁለት ሶስተኛ ወይም 87 ሚሊየን የሚጠጉት ከሰሀራ በታች ባሉ የአፍሪካ ሀገራት ውስጥ እንደሚገኙ የዓለም የስራ ድርጅት በኢትዮጵያ ለሀገሬ ቴሌቪዥን በላከው መግለጫ አመላክቷል። በተጨማሪ ተጨማሪም 54 ሚሊዮን ያህል የሚሆኑት ደግሞ ደህንነታቸውና ጤናቸው በአስከፊ ሁኔታ አደጋ ላይ በሚጥል የስራ አካባቢ ላይ እንደሚሰሩም ታውቋል። ከ2020 በኋላ በጉልበት ብዝበዛ ውስጥ ያሉ ህጻናት ቁጥር በ22 ሚሊዮን ህጻናት የቀነሰ ቢሆንም ቁጥሩን በ2025 ዜሮ ለማድረግ ተይዞ የነበረው የረዥም ጊዜ ዕቅድ እጅግ በተራራቀ መንገድ ማሳካት አልተቻለም ተብሏል። በሪፖርቱ መሰረት የግብርናው ዘርፍ በ61 በመቶ ከፍተኛውን የህፃናት ጉልበት ብዝበዛ ቁጥር የያዘ ሲሆን፣ የአገልግሎት ዘርፍ ተከታዩን ቦታ ይዟል። የህጻናት ጉልበት ብዝበዛ መጠንን ይበልጥ ለመቀነስ መንግስታት የህጻናት ጥበቃ ስርዓቶችን ማጠናከር፣ የማህበራዊ ሴፍቲ ኔት አገልግሎቶችን ማስፋትና ለችግሩ አጋላጭ በሆኑ አካባቢዎች ላይ የህፃናት የትምህርት ተደራሽነትን ማሳደግ እንዳለባቸው ድርጅቱ አሳስቧል። እስራኤል በቅርቡ በኢራን ላይ ወታደራዊ ጥቃት ለመውሰድ እያሰበች መሆኑ ተዘግቧል። ይህ እርምጃ ያለ አሜሪካ ድጋፍ ሊሆን እንደሚችል መቀመጫቸውን አሜሪካ ያደረጉ መገናኛ ብዙሃን ዘገባ ያሳያል። እስራኤል በኢራን ላይ የምትሰነዝረው ጥቃት ላይ የአሜሪካ እጅ ያለመኖሩን የትራምፕ አስተዳደር በውጭ ጉዳይ ፖሊሲዎች ላይ ትልቅ ለውጥን እያሳየ መሆኑን ማሳያ ነው ተብሏል። አሜሪካ በአካባቢው ውጥረቶች እየተባባሰ በመምጣቱ ኢራቅ ውስጥ ያሉትን የኤምባሲዋን ሰራተኞች ለቀው እንዲወጡ ትእዛዝ ሰጣለች ሲል ስካይ ኒውስ ዘግቧል። ቢሊዮነሩ ኤለን መስክ ባለፈው ሳምንት ፕሬዝዳንት ትራምፕን በተመለከተ በማህበራዊ ሚዲያ ያሰፈርኳቸው ጽሑፎች በጣም የተጋነኑ ነበሩ ብሏል። በትራምፕ ጉዳይ የጻፋቸው አንዳንድ አስተያየቶችም እንደሚጸጽቱት ገልጸዋል። መስክ ለጸጸት የዳረገው የትኛው አስተያየት እንደሆነ በግልጽ ባይናገርም የተወሰኑት አስተያየቶቹን ከማህበራዊ ገጾቹ ላይ አጥፍቷቸዋል። ፕሬዝዳንቱ በበኩላቸው ከኤለን መስክ ጋር ያላቸውን ግንኙነት ያበቃ ጉዳይ ነው ቢሉም ከመስክ ጋር የተለየ ችግር የለብኝም ሲሉ ተደምጠዋል። ከመንግስታዊ ኃላፊነት የተነሳው መስክ ትራምፕ በተለያዩ ሀገራት ላይ የሚያሳልፉትን የታሪፍ ውሳኔ አስቀያሚ ነው የአሜሪካ ኢኮኖሚ ይበልጥ ያዳክመዋል ሲል አስተያየት ሰጥቶ የነበረ ሲሆን የዋይት ሀውስ ቃል አቀባይ ካሮሊት ሊቬት ደግሞ አስተያየቱ የፕሬዚዳንት ትራምፕን ውሳኔ አይቀይረውም በሚል የመጀመሪያ ትችት ተወራውረው ነበር። እንዲሁም ትራምፕ ከኤለን መስክ ጋር የተፈጸሙ መንግስታዊ ኮንትራቶችን እንሰርዛለን ሲሉ፣ መስክ ደግሞ ትራምፕ ያለ እኔ እገዛ ምርጫ አያሸንፍም ነበር በመባባል ተቃቅረው ነበር ሲል ስካይኒውስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የእሳቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ቆይታ